ከተሳሳ ታረምኛላችሁ። ከዛሬ ሁለት ወይም ሶስት አመት በፊት ኢትዮጵያ ውስጥ ፖርን ሙቪ በማየት አንደኛ ተብለን አንድ ዜና ተነግሮ ነበር ካስታወሳል። ታዲያ ይህንን መረጃ ከየት የሚያገኝ ይመስላችኋል? በገዛ ስልካችን አማካኝነት ነው። ከላይ የምታዩትን ሴቲንግ እያችሁን ቪዲዮ ቲክቶክ ላይ ከአምስት ወር በፊት ጭኘው ኦልሞስት ከ400 ሺህ ሰው በላይ የተመለከተው ሲሆን በዚህም ቪዲዮ እጅግ በጣም ብዙ ሰዎች ያመሰገኑበት ሁኔታ ሁነ ያለው ማለት ነው። አብዙኛው ጊዜ የምንጠቀማቸው ማንኛውም ሶሻል ሚዲያዎች፣ ጂሜል፣ ዩቲዩብ እንዲሁም ደግሞ ሌሎች ፕላትፎርሞችንም ጨምሮ እኛ በማናቅበት መንገድ የምንጠቀማቸውን እያንዳንዱ ሚስጥራዊ ነገሮች በታሪክ ወይም በሂስትሪ መልክ ያስቀምጡታል። ሰው ያንን እንዳያደርግ የሚያሳይ አሪፍ ቪዲዮ ነበረ፣ በጣም ብዙ ሰው ተመልክቶታል። ዛሬ ይሄንም ሴቲንግ በድጋሚ እንዴት ማስተካከል እንደምትችሉና ቀሪ ከእናንተ የስልክ ደህንነት ጋር ወይም ደግሞ ስለላ ጋር ተያይዞ ማስተካከል የሚገባችሁን አምስት ወሳኝ የሆኑ የስልካችሁ ላይ ያሉ ፊውቸሮችን ወይም ሴቲንጎችን ነው ማሳያችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብና ላይክ ማድረጋችሁን በፍጹም እንዳትረሱ። ይሄ ቪዲዮ እጅግ በጣም ለብዙ

አሁኑኑ በእነዚህ አምስት ሴቲንጎች አማካኝነት ይህንን ቪዲዮ ተመልክታችሁ ማስተካከል ይገባችኋል ማለት ነው። እሺ የመጀመሪያው የምታስተካከሉት ሴቲንግ እንግዲህ ሎኬሽን ሂስትሪ ይባላል። ይህም እንግዲህ በጂሜላችሁ ውስጥ የምታገኙት ሴቲንግ ሲሆን በመጀመሪያ ወደ ስልካችሁ ጂሜል፣ ወደምትጠቀሙበት አፕሊኬሽን ትገባላችሁ። ከዛ ከላይ የስመሪመር ያስመርጣችኋል። እናንተ ጂሜል የከፈታችሁበትን ፕሮፋይል አንድ ጊዜ እሱን ክሊክ ታደርጉና ወደ ጂሜል ይገባላችኋል ማለት ነው። በመቀጠልም ማኔጅ ጎግል አካውንት የሚላለ እዚህ ጋር እንደምትመለከቱት ልክ ፕሮፋይላችሁን ክሊክ ካደረጋችሁት በኋላ የምታገኙት አማራጭ ነው ማለት ነው። ማኔጅ ጉግል አካውንት የሚለውን አንድ ጊዜ ከስልካችሁ ላይ ክሊክ ካደረጋችሁ በኋላ ዳታ ኤንድ ፕራይቬሲ የሚል ደግሞ ሌላ አማራጭ ታገኛላችሁ ማለት ነው። ልክ ዳታ ኤንድ ፕራይቬሲ የሚለውን አማራጭ ከገባችሁ በኋላ እንደምትመለከቱት እነዚህን ሶስት እጅግ በጣም ወሳኝ የሆኑ ነገሮችን ትመለከታላችሁ። የመጀመሪያ ዌብ ኤንድ አፕ አክቲቪቲ የሚለው ነው። እንደምትመለከቱት ኦን ነው። ታይም ላይን የሚለው ደግሞ የእናንተ ያላችሁበትን ሎኬሽን የሚጠቁም ነው። ሶስተኛው ደግሞ እጅግ በጣም ብዙዎቻችሁ የምትጠቀሙት የዩቲዩብ ፕላትፎርም ነው ማለት ነው። ስለዚህ የመጀመሪያ ዌብ ኢንድ አፕ አክቲቪቲ ማለት እዚህ ጋር ማንኛውም ብሮዘር ተጠቅማችሁ ስልካችሁ ላይ አክሰስ የምታደርጓቸውን ዌብሳይቶች፣ ድረ ገጾች ማለት ነው። በቀላሉ እዚህ ውስጥ ይመዘገብና እጅግ በጣም ለብዙ ሰዎች የምትጠቀሟቸውን ነገሮች ጎግል ላይ አክቲቭ ሆኖ ይታያሉ ማለት ነው። ስለዚህ እናንተ ፕራይቬሲሊ ወይም ደግሞ እናንተ እንዲታይባችሁ የማትፈልጉትን ነገሮች እዚህ ጋር ሊጋለጥባችሁ ይችላል ማለት ነው። ሁለተኛውን አይታችሁት ከሆነ ደግሞ ታይም ላይን ወይም ደግሞ የሎኬሽን ምልክት አላት። ስለዚህ እናንተ ያላችሁበትን ቦታ ለማንም ማሳወቅ እንኳን ባትፈልጉ በዚህ ሂስትሪ ወይም በዚህ ዳታ መሰረት ያላችሁበት ቦታ ሆኖ ሰዎች አክሰስ ሊያደርጓችሁ ወይም ደግሞ ሊሰልሏችሁ ይችላሉ፣ ወይም ያላችሁበት ቦታ ሊገኙ ይችላሉ ማለት ነው። ሶስተኛው እንግዲህ ዩቲዩብ የማይጠቀም የለም በዚህ ሰዓት። ዩቲዩብ ላይ አክሰስ የምታደርጓቸው ወይም የምትጎበኟቸው ቪዲዮዎች አንድ በአንድ እዚህ ነገር ውስጥ ይመዘገባል። ምን ካላደረጋችሁ ማለት ነው ፖዝ ካላደረጋችሁት። ለምሳሌ እዚህ ጋር እኔ ሁለተኛው ላይ እንደምትመለከቱት ታይም ላይን የሚለውን ፖዝ አድርጌዋለሁ፣ ቢኮዝ ኦፍ እኔ ሳልፈልግ ያለሁበትን ቦታ ማንም ሰው እንዲያውቅ ስለማልፈልግ ማለት ነው። በተመሳሳይ ቅድም የነገርኳችሁ ዩቲውብም ላይ ዩቲውብ ላይ የምትጎበኟቸው እያንዳንዱ ቪዲዮዎች የምትመለከቷቸው እያንዳንዱ ቪዲዮዎች ማለት ነው በዚህ ውስጥ እንደ ሂስትሪ የምትጠቀሟቸውን የቪዲዮዎች ሊንኮች ይቀመጣሉ ማለት ነው ይህም ደግሞ እናንተ ፕራይቬሲ ጋር የሚሻማ ስለሆነ አሁኑኑ ገብታችሁ ፖዝ ማድረግ አለባችሁ ወይም ኦፍ ማድረግ ይኖርባችኋል። ለምሳሌ ያህል የዩትዩብ ሂስትሪ ላይ ገብቻ ይኔ እዚ ጋር ላሳያችሁ። ልክ ዩትዩብ ሂስትሪ የሚለውን ክሊክ ካደረግኩት በኋላ እዚህ ጋር እንደምትመለከቱት ኦፍ የሚል አማራጭ አለ ማለት ነው። ኦፍ ከነካሁት በኋላ ሙሉ ለሙሉ ተርን ኦፍ እንዳደርገው እዚ ጋር አማራጭ ያመጣልኛል። አውቶማቲካሊ ኦፍ ካደረግኩት በኋላ ባክ ብዬ በምመለስበት ሰዓት እንደምትመለከቱት ጋይስ የዩቲዩብ ሂስትሪው አሁን ፖዝ ላይ ሆኗል ማለት ነው። ያ ማለት ከዚህ በኋላ በዚህ ጂሜል አማካኝነት ተጠቅሜ የማየው ምንም አይነት ቪዲዮ ቢኖር እንኳን ማለት ነው እዚህ ጋር ሬጂስተር ስለማይደረግ የኔን ዳታ ወይም ፕራይቬሲ አይጋፋም ማለት ነው። ስለዚህ ሁላችሁም ገብታችሁ ማስተካከል ይኖርባችኋል። ወደ ሁለተኛው ሴቲንግ እና ሁለተኛው ወሳኝ ሴቲንግ ደግሞ ሴንሰር ኦን ማድረግ ነው። ሴንሰር ኦን በምናደርግበት ሰዓት በካሜራችን ብሎም በድምጽ የሚደረጉ ማንኛውም ስለላዎችን ያስቆማል ል ማለት ነው። ይህንን ሴንሰር ኦን ብዙ ጊዜ የምንጠቀመው ስልካችንን ምንም አይነት እኛ ለአገልግሎት በማንጠቀምበት ሰዓት ኦን ብናደርገው ማለት ነው ስልካችን ምንም አይነት ሰው በድምጽም ሆነ በካሜራ ዲቴክት ሊደረግ አይችልም ማለት ነው። የበለጠ ግልጽ ለማድረግ ያህል ብዙ ጊዜ ሴንሰር ኦን በምናደርግበት ሰዓት ብዙ ጊዜ ድምፆችንን ኦን ደግሞ ካሜራዎችን በቀላሉ ሪከርድ ማድረግ አያስችልም ማለት ነው። ስለዚህ ይህንን ሴንሰር ኦን ሴቲንግ ኦን በማድረግ ብቻ ማለት ነው ድምፅም ሆነ በካሜራ የሚደረጉ ማንኛውንም ስለላዎችን ማስቆም ትችላላችሁ ማለት ነው። በስልካችን ላይ ይህንንም ነገርን ለመተግበር እጅግ በጣም በቀላሉ በመጀመሪያ ማስተካከል የሚገባችሁ ነገር አለ ማለት ነው። የመጀመሪያው ነገር ዴቨሎፐር ኦፕሽን የሚለውን አማራጭ ስልካችሁ ላይ ማምጣት ይኖርባችኋል። ያንን ለማድረግ እጅግ በጣም ቀላል ነው። የስልካችሁ ሴቲንግ ላይ ትገባላችሁ አባውት ፎን ላይ ከገባችሁ በኋላ እዚ ጋር እንደምትመለከቱት ሶፍትዌር ኢንፎርሜሽን የሚላለ ማለት ነው። ከዛ ቢውልድ ነንበርስ የምትል ነገር ታገኛላችሁ። ፈልጋችሁ እዛው ሴቲንግ ላይ ማለት ነው። ቢውልድ ነንበርስ የሚለውን አንድ ጊዜ በስልካችሁ ወይም በጣታችሁ ማለት ነው ሰባት ጊዜ ታፕ ታፕ ታፕ ታረጉታላችሁ ወይም ትጫኑታላችሁ ማለት ነው። አውቶማቲካሊ ዴቨሎፐር ኦፕሽን የሚለው አማራጭ ይከፈትላችኋል ከስልካችሁ ላይ ማለት ነው። በመቀጠል እንግዲህ እዚህ ዴቨሎፐር ኦፕሽን የሚለው አማራጭ በምትመለከቱ መልኩ ከመጣላችሁ በኋላ ኩዊክ ሴቲንግ ዴቨሎፐር የሚል እዛው ታገኛላችሁ ዴቨሎፐር ኦፕሽን ውስጥ ማለት ነው። ሶ ኩዊክ ሴቲንግ ዴቨሎፐር የሚል አማራጭ ካገኛችሁ በኋላ እንደዚህ በቀላሉ ክሊክ አደርጋላችሁ ማለት ነው። ከዛ ሴንሰር ኦፍ እና ኦን የምትላለች እዚህ ጋር የአብዛኞቻችሁ ባይ ዲፎልት ኦፍ ሆኖ ነው የምታገኙት ማለት ነው። ስለዚህ ልክ እሱን ኦን ማረግ ስትጀምሩ ከላይ የስልካችሁ ታባር ላይ ወይም ደግሞ የኔትወርክ እና ዋይፋይ አክሰስ የምታገኙበት ላይ ወደ ታች ድራግ አድርጋችሁ ስታወርዱት አውቶማቲካሊ የዚች ሴንሰር ኦፍ እና ኦን ታጓ ትመጣለች ወይም ደግሞ አፓ ትመጣለች ከላይ ማለት ነው። ስለዚህ ይህንን በምታደርጉበት ሰዓት ወይም ኦን በምታደርጉበት ሰዓት ቅድም እንደነገርኳችሁ በቀላሉ በካሜራና በድምፅ የሚደረጉ ማንኛውም አይነት ሰለላዎችን ማስቆም ትችላላችሁ ማለት ነው። ወደ ሶስተኛው ወሳኝ ሴቲንግ እንግባ። በመሆኑ ላይ እጅግ በጣም ብዙ ሰዎች እየሸወደ ያለው ስልኮቻችን ላይ እኛ በማናቀው መልከት የሚጫኑ አፕሊኬሽኖች ናቸው። እነዚህ የሚጫኑ አፕሊኬሽኖች ደግሞ ስልኮቻችን ላይ ያሉትን ኮንታክቶች ሎኬሽኖች እንዲሁም የተለያዩ ፋይሎቻችንን ጭምር ኮንትሮል አድርገው ለሌላ ለሶስተኛ ወገን አሳልፈው የሚሰጡ እኛ ሳናቃቸው አውቶማቲካሊ የሚጫኑ አፕሊኬሽኖች ይኖራሉ። ታዲያ እነዚህን የሚጫኑ አፕሊኬሽኖች ፍቃድ እንዳያገኙ ለማድረግ እነዚህን ወሳኝ ሴቲንጎች ላሳያችሁ። በመጀመሪያ ይህንን ነገር ለማወቅና ለመተግበር ወደ ስልካችሁ ሴቲንግ፣ በተመሳሳይ ልክ እንደ ቅድሙ ሁሉ ትገባላችሁ ማለት ነው። ከዛ በኋላ የስልካችሁ ሴቲንግ ላይ ከገባችሁ በኋላ ሴኪሪቲ ፕራይቬሲ የሚል አማራጭ ይመጣላችኋል። ከዛ በኋላ እሱን ክሊክ አደረጋችሁ በኋላ ከስልካችሁ ላይ ፐርሚሽን ማናጀር የሚል አንድ ነገር ታገኛላችሁ ማለት ነው። ፐርሚሽን ማናጀር ላይ ከገባችሁ በኋላ እንግዲህ እዚህ ጋር እንደምትመለከቷቸው ኮንታክት፣ ሎኬሽን፣ ካላንደር፣ ፋይልስ የሚሉ ነገሮች አሉ። ስልካችን ላይ ቢውልዲን ሆነው የተመዘገቡ ወይም ደግሞ ያሉ ማለት ነው። ስለዚህ ለነዚህ ፋይሎቻችን ወይም ለነዚህ መረጃዎቻችን ፍቃድ ሳናቅ የሰጠናቸውን አፕሊኬሽኖች አሁኑኑ አውቶማቲካሊ ሪሙቭ ማድረግ ይኖርባናል ማለት ነው። ለምሳሌ እዚህ ጋር ለማሳየት ያህል ሎኬሽን የሚለውን አንዴ ከስልካችሁ ላይ ተመርጣላችሁ። ሎኬሽን የሚለውን ከመረጣችሁ በኋላ አሎው ኦል ታይምስ የሚለው እዚህ ጋር እንደምትመለከቱ ማለት ነው። ስትለቁ ፍቃድ የሰጣችኋቸው አፕሊኬሽኖች ካሉ ያመጣላችኋል ማለት ነው። እነዚህም ለምሳሌ እዚህ ጋር አሁን ጂሜል የሚለውን እና ቴሌግራም የሚል እዚህ ጋር አማራጭ አለ። እዚህ ጋር ሁለቱን አይታችሁት ከሆነ ስለዚህ በተመሳሳይ ደግሞ ለዚህ ሎኬሽን ማለት ነው ኢሞም አለ ማለት ነው። ሶ አሁን የእናንተ ሎኬሽን ለማወቅ ወይም የናንተ ሎኬሽን መረጃ ለማግኘት ከጂሜል ውጭ ቴሌግራም እና ኢሞ ምንም የሚጠቅሙት ነገር የለም ማለት ነው። ስለዚህ አውቶማቲካሊ ልክ እንደዚህ እዚሁ አማራጭ ላይ ወይም እዚሁ ሎኬሽን ላይ አላስፈላጊ የሆኑ አፕሊኬሽኖች ፍቃድ ተሰጥቷቸው ከሆነ አለው ኦል ታይምስ ላይ ከሆኑ አውቶማቲካሊ ሪሙቭ ማድረግ ይኖርባቸዋል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እነዚህ አፕሊኬሽኖች አማራጭ ካልተ ከሌላቸው ለምሳሌ ቴሌግራም ላይ ትገቡና አስክ የሚለውን አማራጭ ሶስተኛውን አማራጭ ትመርጣላችሁ ማለት ነው። ያ ማለት ምንድን ነው? ቴሌግራም የእናንተን ሎኬሽን አክሰስ ማድረግ የሚችለው እናንተን አስፈቅዶ ነው መሆን የሚገባው ማለት ነው። ስለዚህ ልክ ይህንን አማራጭ ስትጠቀሙ ቴሌግራም የእናንተን ካሜራ ሊጠቀም የሚችለው ከተጠቀመ እንኳን አስፈቅዶ ነው የሚሆነው። በተመሳሳይ ኢሞም ላይ ይህንን ሴቲንግ ትቀይሩላታላችሁ ማለት ነው። እናንተን አስክ አድርጓችሁ ወይም እናንተን አስፈቅዷችሁ መሆን መቻል አለበት ወደ ካሜራችሁ የሚገባው ማለት ነው። ስለዚህ በተመሳሳይ ሁሉንም እንደዚህ ማድረግ ይኖርባቸዋል ማለት ነው። ስለዚህ የማትፈልጉትን አፕሊኬሽን መርጣችሁ አስክ ኤቭሪ ታይም የሚለውን አማራጭ መምረጥ ይኖርባቸዋል ማለት ነው። ምክንያቱም አለው አድርጋችሁ ለሁሉም ከፈቀዳችሁ ሰዎች ሎኬሽናችሁን፣ ያላችሁበትን ቦታ ድረስ ይመጣሉ። በቀላሉ ያላችሁበትን ቦታ ማግኘት ይችላሉ ማለት ነው። ይህም ደግሞ ምን ማለት ነው ማለት ነው። እናንተ ካልሳት ፈቅዱ ሰዎች በቀላሉ የእናንተ ሎኬሽን አክሰስ ማድረግ ይችላሉ። ሌላው ካሜራ ላይ እዚህ ጋር ብትገሙ ባክ ባላችሁ ካሜራ ላይ ቢሆን እናንተ ላልፈቀዳችሁት አፕሊኬሽን ፍቃድ ተሰጥቶ ከሆነ የፈጠነ ማስተካከል ይኖርባችኋል ማለት ነው። ሌላው በአራተኛ ደረጃ ማስተካከል የሚገባችሁ ደግሞ ዳያግኖስቲክስ ዳታ ነው። እጅግ በጣም አደገኛ የሆነ ሴቲንግ ሲሆን ይህንንም ዛሬውኑ ከስልካችሁ ላይ ማስተካከል ይገባቸዋል። ይህንን ሴቲንግ ስታስተካክሉ የምታገኙት ጥቅም ምንድን ነው? በጣም ብዙ ካምፓኒዎች ወይም ይህንን ስልክ አምርተው የሚሸጡልን ካምፓኒዎች ማለት ነው፣ ሲስተሙ ላይ ወይም ደግሞ ስልኩ ላይ የሚገጥሙ ማንኛውንም አይነት ፌዴሪቲዎች ኢንፎርሜሽን ለማግኘት ብለው ይህንን ሴቲንግ ባይ ዲፎልት ኦን አድርገው ነው ለእኛ የሚሉ ክልን ወይም የሚሸጡልን ማለት ነው። ስለዚህ በዚህ ሰዓት ምንም አይነቶች መረጃዎች የእኛ ፕራይቬት የምንላቸው መረጃዎች ጭምር ወደ እነሱ ሰርቨር ሊሊክ ስለሚችል አሁኑኑ ይህንን ሴቲንግ ገብታችሁ ማስተካከል ይኖርባችኋል። ይህንን ሴቲንግ እጅግ በቀላሉ ገብታችሁ ኦፍ ለማድረግ በመጀመሪያ እንደተለመደው የስልካችሁ ሴቲንግ ላይ ትገባላችሁ። ከዛ በኋላ እዚ ጋር እንደምትመለከቱት ጎግል የሚል አማራጭ ሁላችሁም ላይ ታገኛላችሁ፣ ወይም በቀላሉ ከላይ ሰርች ማድረግ ትችላላችሁ ማለት ነው። ከዛ በኋላ ኦን ሰርቪስ የሚል አማራጭ ታገኛላችሁ ከጎግል በኋላ ኦን ሰርቪስ የሚለውን ካገኛችሁ በኋላ ዩዜጅ ዩሴጅ ዲያግኖስቲክስ የሚል አለ፣ እዚህ ጋር አይታችሁት ከሆነ ማለት ነው። ስለዚህ ዩዜጅ ዲያግኖስቲክስ ላይ ከገባችሁ በኋላ አውቶማቲካሊ የፈጠነ እሱን ኦፍ ማድረግ አለባችሁ ማለት ነው። ምክንያቱም በዚህ መረጃ ምክንያት ወይም በዚህ መረጃ የማግኘት ፍላጎታቸው ምክንያት አብሮ የእኛም ፐርሰናል የሆኑ ነገሮች ስላለመላካቸው ምንም ዋስትና ስለሌለን ዛሬኑ ገብታችሁ እዚህ ሴቲንግ ላይ ኦፍ ማድረግ ይኖርባችኋል። ወደ ወሳኙ አምስተኛው ሴቲንግ ደግሞ ላስገባችሁ። ሌላኛው እጅግ በጣም ብዙ ሰዎች የግል መረጃቸውን አሳልፈው የሚሰጡበት አንደኛው ምክንያት ደግሞ በጣም ብዙ የተለየ ፌቨር እንፈልግና አንዳንድ ሀርምፉል እያለን እንኳን የምንጭናቸው አፕሊኬሽኖች ይኖራሉ ማለት ነው። በተለይም ደግሞ ብዙዎቻችሁ እግር ኳስ ወይም ደግሞ የተለያዩ ሙዚቃዎችን ወይም ኔትፍሊክስ ላይ እናገኛቸዋለን ብለን የምናስባቸውን ሙቪዎች በተለየ መልኩ አንዳንድ አላስፈላጊ ወይም ኢሌጋል በሆነ መልኩ የምንጭናቸው አፕሊኬሽኖች በጣም ብዙ ሰዎችን ዋጋ እያስከፈሉ ይገኛሉ። በዚህ ሰዓት ታዲያ እነዚህ አፕሊኬሽኖች ትልቁ ነገር ዋናው ነገርና አላማው ምን እንደሆነ በግልጽ ባልሆነ ምክንያት ወይም ደግሞ ያዛ አፕሊኬሽን ተግባር ምን እንደሆነ በማናቀው ምክንያት ዝም ብለን ስልካችን ላይ ከጫን ነው በኋላ እጅግ በጣም ብዙ ዋጋ ያስከፍለናል። ቶ ይህንን ችግር ለመቅረፍ ደግሞ ወይም ደግሞ እነዚህ አፕሊኬሽኖችን አንድ ከጫንም በኋላ በስልካችን ላይ ምንም አይነት ማኔጅ እንዳያደርጉ ወይም ደግሞ ፐርሚሽን እንዳያደርጉ ማድረግ የምንችልበት እጅግ በጣም ወሳኝ ነገሮች አሉት ማለት ነው። በዚያ ይህንን ሴቲንግ የፈጠሩልን ካምፓኒዎቹ ምንድነው በብዛት እነዚህ ማልዌር የሆኑ አፕሊኬሽኖች ስልካችን ላይ ከተጫነ በኋላ በቀላሉ መከላከል የምንችልበት ምክንያት ነው። ወይም ደግሞ ለሶስተኛ ወገን እነዚህን ፋይሎች አሳልፎ እንዳይሰጥ የማናርግበት አንዱ ምክንያት ነው። አንዱ ወሳኝ የሆነ ሴቲንግ ነው ማለት ነው። ስለዚህ እንደተለመደው ወደ ስልካችሁ ሴቲንግ ግቡ። ከዛ በኋላ ሴኪዩሪቲ ላይ ትገባላችሁ። ከዛ ኢንስቶል አናውን አፕስ የሚል ታገኛላችሁ። በዚህ ላይ ከገባችሁ በኋላ አውቶማቲካሊ እናንተ እንግዳ ወይም ደግሞ ሃርምፉል እያለ የጫናችሁትን አፕሊኬሽን ፍቃድ ኦፍ አድርጉት ማለት ነው። ስለዚህ ይህንን ኦፍ ካደረጋችሁት በኋላ በቀላሉ ስልካችሁን መረጃ ለሶስተኛ ወገን አሳልፎ አሸጠባችሁ ማለት ነው። ነገር ግን እንደዚህ አይነት ነገር እኔ ቀድሞውኑም የምነግራችሁና የምመክራችሁ ነገር ከፕሌይ ስቶር ውጭ ወይም ደግሞ ሌጋል ከሆኑ ፕላትፎርሞች ውጭ ምንም አይነት አፕሊኬሽን ባትጭኑ ጥሩ ነው። ቅድም በመግቢያ እንደነገርኳችሁ ማለት ነው ብዙ ጊዜ ኳስ ወይም ደግሞ ፊልም ለማየት ይጠቅማሉ ተብለው ሰዎች ሰጀስት የሚያደርጓችሁን ዌብሳይቶች በመጠቀም እነዚህን አፕሊኬሽኖች ጭናችሁ ስልካችሁ ላይ በኢንስቶል በምታደርጉበት ሰዓት የነዛ አፕሊኬሽን ስሪት አላማ ስለማታውቁት ማለት ነው መረጆቻችሁን እጅግ በጣም ለብዙ ሰዎች እናንተ በማታውቁበት መንገድ ያስተላልፍባቸዋል ማለት ነው ውድና የተከበራችሁ የዚህ ቻናል ቤተሰቦች አምስቱም ነጥቦች እጅግ በጣም ሊጠቅማችሁ የሚችሉ ወሳኝ ነገሮች ሰዎች ስለሆኑ ይህንን ቪዲዮ ከተመለከታችሁት በኋላ በተግባር ሁሉንም እንድታስተካክሉ ትመክራችኋለሁ። በሌላ ጊዜ እንደዚሁ በተመረጠ የቴክኖሎጂ መረጃ እስክንመለስ ድረስ መልካም ጊዜ። ባይ ባይ።